የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት ለአዲስ ዓለም አቀፍ ኮንቬንሽን ማዕከል በስኬት መጠናቀቅ የላቀ አስተዋጽኦ ላበረክቱ አካላት ያዘጋጀው የእውቅናና ምስጋና መርሃ ግብር ተካሂዷል። በመርሃ ግብሩ ላይ መልእክት ያስተላለፉት የአዲስ አበባ ከተማ አስተዳደር ከንቲባ ዳነቻ ቤቤ እንዳሉት የማዕከሉ ግንባታ የተጀመረው ከለውጡ በፊት ቢሆንም በተጨባጭ ተግባራዊ የተደረገው በለውጡ መንግስት ነው። የአዲስ ዓለም አቀፍ ኮንቬንሽን ማዕከል ስራዎችን በተናጠል ማከናወን ከባድ፣ በጋራ ሲከናወኑ ደግሞ ቀላል እንደሆኑ በተግባር ያሳየ ነውም፣ ሲሉም ገልጸዋል። የማዕከሉ ግንባታ ወጪ 96.2 በመቶ በከተማ አስተዳደሩ የተገነባ መሆኑን አውስተው በተጨማሪም የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክና ሌሎች ተቋማትም ድጋፍ ማድረጋቸውን ተናግረዋል። በሀሳባችን በገንዘባችን፣ ደግሞም በጉልበታችን ባለን ሙያ ሁሉ አስተዋጽኦ ስናደርግ ሁላችንም አብረን ከፍ እንላለን፣ ሀገራችን ከፍ ትላለች። በድምሩ ለየብቻችን ስንሮጥ አቀበቱ ከባድ ይሆናል። በጋራ ስንሆን ግን እናቀላዋለን። ይሄ ኮንቬንሽን አንዱ ምስክር ነው። ኢትዮጵያውያን የሚያስተባብር አካል ካገኙ ምንም እንኳን ለራሳቸው ቢዝነስን አይተው አዋጭነቱን አጥንተው የረጅም ጊዜ ጥቅምን አስልተው የጀመሩት ስራ ቢኖርም ሀገር ይበልጣል የሚል አማራጭ ሲቀርብላቸው ቸሮች እንደገና መልካምና ቀና ልብ እንዳላቸው በዚህ ኮንቬንሽን ውስጥ ያገኘናቸው አስተዋጽኦዎች አሳይተውናልና ሁላችሁንም በዚህ ላመሰግናችሁ፣ ወዳለሁኝ ዓለም አቀፍ ተወዳዳሪ ማዕከል መገንባት የተቻለው በቀን ኢትዮጵያውያን የላቀ ትጋትና ትብብር መሆኑንም ገልጸዋል ከንቲባዋ። በመሆኑም አዲስ አበባን የአፍሪካ የስበት ማዕከል ማድረግ የሚያስችል ማዕከል እንዲገነባ አስተዋጽኦ ያደረጉ አካላት የላቀ ምስጋና ይገባቸዋልም ብለዋል። መኖሪያ ቤት የነበራቸው ፊልት ፊት ለፊት ላይ የተጀመሩ ህንጻዎች እንዲሁ ዙሪያውን በአጠቃላይ ወደ ሀያ አንድ የሚሆኑ የከተማችን ነዋሪዎችን አስነስተናል። ከፍ ብለን ደግሞ በ2014 ይህንን አካባቢ ለማሳመር በዘጠና ቀን እቅድ የተለያዩ የመስሪያ ቦታዎችን ወስደው ሲሰሩ የነበሩ አርሶ አደሮች እንዲሁም ሲያርሱም የነበሩ ከመንገዱ ዳር አካባቢ ነበሩ። እነሱ ሁሉ ስለተባበሩ፣ ለዚህ ልማት ቅድሚያ ስለሰጡ የአገር ጥቅም የእኛም ጥቅም ነው ብለው ስላሰቡ ስላመኑ ስለ እኛንም ሀሳባችንን ስለተቀበሉ ይህ ኮንቬንሽን ዛሬ በአፍሪካ ደረጃ ትልቁ ተወዳዳሪ የ የአለም አቀፍ ደረጃን አሟልቷል ብለን ለመናገር ያስቻለንን አስተዋጽኦ እያደረጉ ናቸውና ከልብ እናመሰግናቸዋለን። የመገናኛ ብዙኃን፣ የጸጥታ አካላት፣ ሌሎች በሂደቱ የተሳተፉ የመንግስትና የግል ተቋማት ሚናቸው የጎላ በመሆኑ ምስጋና እንደሚገባቸውም ገልጸዋል። አዲስ ዓለም አቀፍ ኮንቬንሽን ማዕከል ዓለም አቀፍ ደረጃውን የጠበቀ ማዕከል መስራት እንደምንችል አሳይተንበታል ያሉት ከንቲባዋ፣ በማዕከሉ ተጠቃሚነታችንን ማረጋገጥ ይኖርብናልም ብለዋል። የከተማ አስተዳደሩ የተለያየ አማራጮችን አስቦ ኮንቬንሽኑ ዚህ ደረጃ እስከሚደርስ ድረስ ወደ 96.2 እጁን ወጪ ሸፍኗል። ቢሆንም እንኳን በዚህ ሂደት ውስጥ ያገዙ ያገዙናሉ የመንግስት ልማት ድርጅቶችን በተለይ ፌዴራል መንግስት ልማት ድርጅት፣ አየር መንገድ፣ ንግድ ባንክ፣ መድን ድርጅት ከልብ እናመሰግናቸዋለን። ወደ ሁለት መቶ አምስት ቢሊየን የተፈቀደ ካፒታል አለው። ከዚህ በኋላ ሀብት መፍጠር ነው ስራ አገልግሎቱን ብቻ ና ኢንተርናሽናል ደረጃውን ማስጠበቅ ለዛ አሁንም ይሄ መንግስት ሊያስተዳድረው የሚገባ አይደለም። የሀገር ሀብት ነው፣ በጋራ ነው ልንሰራበት የሚገባው። አክሲዮንም ግዙ። እንዳልኩት ደግሞ ማርኬት በማድረግና በማስተዳደር ውስጥም በጋራ እንስራለን።